አምላኬ ግበርልኝ ወጣ ወይ ካለት ልቃቃት ጭንቀት ከሞላበት ማዳንህን እንዳወራ። ሰላም! በአዲስ አበባና በአካባቢው እንደዚሁ በመላው ኢትዮጵያ የምትገኙ ውድ ቤቴል ቲቪ ቤተሰቦች እንኳን ለጌታችን ለኢየሱስ ለትንሣኤ በዓል አደረሳችሁ የፊታችን ማክሰኞ ነው ሚያዝያ ሰባት ከማለዳ ሁለት ሰዓት እስከ ቀኑ ዘጠኝ ሰዓት ልዩ የትንሣኤ ፕሮግራም በቄራ ጎፋ በምትገኘ ቤተፋጌ ዓለም አቀፍ ቤተ ክርስቲያን ተዘጋጅቷል መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 24 ቁጥር ሁለት ላይ እግዚአብሔር ቃል እንደዚህ ይላል በመቃብሩ ደጃፍ የነበረው ድንጋዩ ተንከባለው አገኘ መልአኩም ለተከታዮቹ እንደዚህ ብሎ አወጀ ይላል ያው በሙታ መካከል ስለምን ትፈልጉታላችሁ? ተነስቷ በዚህ የለም። የኢየሱስ ክርስቶስን መነሳትና ትንሣኤው የምናውጅበት ቀን ስለሆነ በመላው ኢትዮጵያ የምትገኝ በዚህ ዕለት እግዚአብሔር አምላክ ቢፈቅድና በሕይወት ብንኖር ሁላችንም የአበሻ ልብስ ሴቶች ለብሰን፣ ወንዶች ነጭ ሸሚዝና ከረባት አርገን በዚህ ዕለት እንደዚህ ሴጣን ባዶ እንደቀረ መቃብሩን ጌታ ኢየሱስ ክርስቶስ ፈንቅለው እንደተነሳ የምናውጅበት የምናበስርበት ቀን ስለሆነ መታችሁ አብራችሁን ጌታን እንድታከብሩና እንድታመሰግኑ በጌታ ፍቅር አሳስባችኋል። በዚህ ዕለት ምስክርነት ያላችሁ እግዚአብሔር ድንቅና ተአምር ያደረገላችሁ መታችሁ እንድትመሰክሩና ጌታን እንድታከብሩ በጌታ ፍቅር አሳስባችኋል። የናዝሬቱ ኢየሱስ ያድናል፣ ይታደጋል ተባረ